ወደ ኋላ ተመልሰን እስኪ ከልጅነቱን ጀምር የተወለዱ እንዴት አደጉ፣ በልጅነቱ ለቁርኣን እንደወጡም ሰምቻለሁ እና ስለዚህ ያካፍልም እስኪ። እና ወንድሜ መናገር ስጀምር ቁርኣን ጀምር ተብዬ ነው የማውቀው። ያው ማንበብ ባልችልም ማገጣጠም ባልችልም በቃሌ ይነገረኛል፣ ዝም ብዬ ሀፍዝ ነበር። ለሄድ ስለ እናቴም ብዙም አልከፋቸውም፣ ግን አባይን ተሻግረን ስለምንሄድ አባይ ያስፈራል አሁን ድልድዩ በደንብ አልተሰራም። በዚያ በኩል በተለይ ድልድይ ያልነበረም። የኔ ሼኽ፣ አሁን በር ከፈቱልኝ አይደል። ኔ ማን ናቸው ያንተ ሼክ? ሼኽ መሐመድ ኑር ሼኽ መሐመድ ኑር ደረቆ ይራ አሉ። አዎ ደረቆ ይራ የቀን ስራ ያዝኩኝ። አስተማሪ ነበርኩኝ። አካዳሚ አስተምርትን አካዳሚ ትምህርት ቤቶች አካዳሚ አብረው የሚያስተምሩ ትምህርት ቤቶች ላይ እኔ የተርቢ ያለ የዲን ትምህርት አስተማሪ ነበር። ቁርኣንን በራሱ አገላለጽ እስኪ በአንድ በሁለት መስመር ይንገሩን እስኪ፣ ምንድን ነው ቁርኣን? ይህን ቁርኣን እኛንን ያወረርነው የምንጠብቀውም እኛንን የእናንተ ጥበቃ ይፈልጋል ብላችሁ ከሆነ አትልፉ፣ አትዳክሩ ነው።

ጀዛኩሙላህ ኸይር እኔም በዚህ ፕሮግራም ላይ በመጋበዛችሁ በጣም ደስ ብሎኛል። መርሐባ ሼክ። ላስተዋውቅ ወይስ እራስዎትን ያስተዋውቁ ብዬ ግራ ገብቶ ነበርና ስለ እናንተ ብናገር ወር ከአፍሪካ ቲቪ ውጭ ከሆነ ነው እንጂ ለአፍሪካ ቲቪዎች ብዙም ማስተዋወቅ አያስፈልግም። ወንድሞቼ፣ ልጆች፣ እህቶች፣ እናቶች፣ ጓደኞች ስለሆኑ ምንም ችግር የለውም። ከዚያ ውጭ ላለው ከሆነ እንግዲህ ለተመልካቾቻችን አሁን ያላችሁበትን ብታስተዋውቁልን ደስ ይለናል። መሐመድ ዘይን ዛህረዲን ከሊል እባላለሁ። የአፍሪካ ቲቪ የኢትዮጵያው ቢሮ የበላይ ኃላፊ ነኝ። የኢትዮጵያ እስልምና ጉዳዮች የጠቅላይ ጉባኤ የአብይ ኮሚቴ አባል፣ ፈትዋ ኮሚቴ አባል ነኝ። የዑለማዎች ጽህፈት ቤት ኃላፊ ነኝ። እንግዲህ ሌሎችም ማሻላህ። ይህንን እኮ እንዳረሰው ብዬ ነው ራሰው ተመስታወቅ ያልኩት። ዛሬ ከቁርኣን ጋር የተያዙ ሀሳቦችን ከልጅነት እስካሁን ድረስ ቁርኣን ተፍሲራችሁ እስከ አንዳንድ የቁርኣናዊ ሀሳቦች እንሻላህ መናነሳ ይሆናል። ወደኋላ ተመልሰን እስኪ ከልጅነቱን ጀምር የተወለዱ እንዴት አደጉ? በልጅነቱ ለቁርኣን እንደወጡም ሰምቻለሁና ስለዚያ ያካፍሉን። እስኪ የተወለድኩት ጎጃም ክፍለ ሀገር ነው። ሞጣ አውራጃ ይባል ነበረ ዙሮ አሁን እንግዲህ በየቦታው አገሮቹ አድገው በየወረዳ ተከፋፍለዋል። ማን እንደሚባል አላቅም። ዚያን ጊዜ ወብ ማርያም ነው እንደዚህ የሚባል ገጠር ሰፈር ላይ ነው ያደግኩት። የተወለድኩት እንኳ ከተማው ላይ ነው። በጊዜው ወባ ምናምን ነበርና ገጠር ያሉት ወደ ከተማ ገብተው እኔ በዚያ አካባቢ አጋጣሚ ነው የተወለድኩት። አስራ ዘጠኝ ሐምሳ አምስት ነው የተወለድኩት ይሉኛል፣ በኢትዮጵያ አቆጣጠር። ከዚያ እንግዲህ ያው ከትንሽ ጊዜ በኋላ አባቴ ሞቱ። ላይራሙ ሁለት ዓመት አላቅምን። አባቴን የመጨረሻ ልጃቸው ነኝ። ከአስራ ማነው ሃምሳ ሰባት ሞቱ እሳቸው አባቴ ከዚያ ጀምሮ እንግዲህ የተወሰነ ጊዜ እናቴ ጋር ከቆየሁ በኋላ ወንድሜ ሼኽ ናቸው፣ ዓሊም ናቸው። እህቴም የሼክ ሚስት ናቸው ናት አላህ ይርሐማ ሙታለች። እና ወንድሜ ያው መናገር ስጀምር ቁርኣን ጀምር ተብዬ ነው የማውቀው። ያው ማንበብ ባልችልም ማገጣጠም ባልችልም በቃሌ ይነገረኛል ዝም ብዬ ሐፍዝ ነበር። ሰባት ስምንት ዓመት ሲሆነኝ ግን ቁርኣን አኸተምኩኝና ወደ ሰፈር ክትመኑ በስምንት ዓመቱ እያየሁ ፍዣ አይደለም እኮ ሁ ክትም ማለት መሐፈዝ ነው አይደል? ብዛ ጊዜ እያየሁ ነው። እና ወደ ሰፈር ሄድኩኝ፣ እናቴ እህቴ ቤት ነው ሄድኩት። እህቴ ማለት የሸኾቹ ፊቅህ የሚያቀሩት ቁርኣን የሚያቀሩት ሼክ ባለቤት ናት። እዛ ሞጣ ማለት ነው ሞጣ ዙሪያ እዚያው ገጠሩ ላይ ነው ሙዝ ይባላል የነበርኩ የነበሩበት እሳቸው እህቴም ሌላዊቱ እህቴም አጠገባቸው እዚያው ነበረች ሁለታቸው ጋር እናቴ ቤት እንዳሆን እንዳለሁኝ እናቴ የሚነበረችበት ቤት ሩቅ አልነበረም እዚያው ትንሽ ቀራራሁና ከሐነፍያ ፊቅህ ጀምሬ ወደ አስራ ሁለት ዓመት አካባቢ ደረስኩኝ እንደማንም እያልኩኝ አስራ ሁለት ዓመት ሲሆን ወደ ክፍለ ሀገር ወደ ሌላ ክልል ማለት አሁን ጎንደር የሚባለው ክፍለ ሀገር ደቡብ ጎንደር የስማዳ ወረዳ የሚባል የሽንፎ የሚባል አባቶቻችንም ቤተሰቦቻችንም ኪታብ የቀሩበት እዚያ ነው። አባታችንም ማያ ምዛዝ ያላቸው ይባላል። ይህን ልጅ ነው ወደዚያ ላኩልኝ ብለው ነበር ይባላል። እና ለሄድ ስል እናቴም ብዙም አልከፋቸውም፣ ግን አባይን ተሻግረን ስለምንሄድ አባይ ያስፈራል። እንደ አሁን ድልድዩ በደንብ አልተሰራም። በዚያ በኩል በተለይ ድልድይ አልነበረም። በዋና የሚያሻግሩ ሰዎች አሉ። በዋና እንዲያሻግሩ ተደርጎ ወደዚያ አድኩኝ። በስንት አመቶ ማለት ነው? አስራ ሁለት ወይ አስራ አንድ ተኩል አስራ ሁለት አመቱ። ዋና ሰው አሻግሮት በዋና አሻገሩኝ። ዋና የችላለው በአካባቢ ለምጃለው ግን ያስፈራል። በዚያን ጊዜ በሁለተኛ ጊዜ ሰህድ ግን እኔ ሆነ የዋንጊቼ የተሻገርኩት ከአንድ ዓመት ነው ከሁለት ዓመት በኋላ ተመልሼ ተመልሼ ሄጃለሁ። እንግዲህ እዚያ ሄጄ ፊቄ ሞከርኩኝ፣ ብዙም አልደቀቀልኝም። ያው እንደዚሁ ብዬ ቆየሁና ወደ ነሑ መሄድ ነበረብኝ እኛ አካባቢ ላይ እንግዲህ የነህው ትምህርት ተሎ አይሰጥም፣ ሻይኾች አይፈቅዱም። ፊቅሁን በደንብ ቅሩ ምናምን ቅሩ ስለሚሉ ያቆያሉ። ሲያቆይ ደግሞ ሰው ያድግና ወደ ሌላ ህይወት መቀየር ይፈልግና ወደ ትዳር ወደ ምናምን ያስባል፣ ይቋረጣል። ብዙ ሰው ይቋረጣል። የኔ ያገኙኝ ሁሉ ዘመዶቼ አደራ እንደኛ እንዳትቋረጥ። ብዙ ቤተሰቡ ውስጥ ሸኾች ነገሮች አሉ ጀምረው የተቋረጡ ምናምን አሉና አደራ ይሉኛል። እኔም እንደምንም አባብዬ ወደ ነህው ቦታ መሄር ነበረብኝ። የጎጃም የጎንደር ተማሪዎች ደረሶቹን አሁን የሚቀሩት አርባንባ የሚባል ሀገር ነበረ። እዚህ ባህር ዳር ማዶ ላይ ያለች ቀረብ ያለች ከተማለች። እዚያ ገጠር ሐለቃ ነበራቸው። እሳቸው ጋር ነው የሚከደው። እኔ እዚህ ቅርብ ከሆንኩኝ ላልቀጥል እችላለሁ ብዬ ወሎ መሄድ አለብኝ አልኩ። የወሎ ዝና የዛን ጊዜ በጣም ከባድ ነው። ለነገሩ ወሎ አሁንም ቢሆን ያው ነው። እና ወሎ ሲወራለን እኛ የሚገርም ነገር ነው የሚነገረውና፣ ወደ ወሎ ሄድኩኝ። ወደ ወሎ ስሄድ ምናልባት አስራ ስድስት አስራ ሰባት ዓመት ይሆነኛል። ያስባል ፊቅሁን ገፍታችሁት ማለት ነው ወደ ነችለውን ሞክር ያለው መቀራት ያለበትን አዳርሻለሁ። በዚያን ጊዜ ግን እንግዲህ በጣም አድቀቅ አለብህ ሰውን ከበታች ያለው ማቅራት አለብህ ምናምን ይባላል። ግን ብሄድኩኝ ድኩኝ እና እኔ ስሄድ የተሻለ ከሚቀራበት ሰፈር ሻለ ያለ ካገኘሁ ፊቅህ ልቀራ፣ ያ ካልሆነ ወደ ናህውዬ ነው። ሄድኩት ፊቅህ ቦታ በጣም የሚነገስ የነበረው እዚህ ኮምቦልቻ አጠገብ ያለ ሓለቃ አለ። እስካሁን ያልተቋረጠ ከምናልባትም ከሰባ ከሰማንያ ዓመት በላይ ፊቅህ የተቀራበት የሐነፍያ ፊቅህ የአገር ጮሬ የሚባል የሻ ሀገር ጮሬ ገር አገር ጮሬ ይባላል ሰፈሩ ሻ ከሊ ይሄ ማነው ከደሴ ሲመጣ የሚወረደው ወንዙ የለም ከሱ መሃል ነው አሁን ኤርፖርቱ በሱ በላይ ነው ሊሆን የሚችለው አላኩልን እዚ ያለው ህድኩኝ የተወሰነ ቀን ሳይ እዚያ ስቀራው የነበረው ፊቅህ ነው እና የሚቀራው እዚህ ብቀጥል አሁንም ጊዜ ነው የሚጨርሰው ደግሞ ደረሳው ብዙ ነው። የነበርኩበት ቦታ እንኳን ያው የፈለግኩትን ያህል ብቀራ አቁም አልባልም አውቀውኛል። እዚህ ግን እዚያ ሁሉ ደረሳ መካከል ታውቂ፣ ይህን እስከማገኝ ሁለት ዓመት ሶስት ዓመት አልፈልግም ብዬ ወደ ነሕ ወድኩኝ። የነሕው ደረሳ በሙሉ ከሁላቸውም ትንሹን የነበርኩኝ እኔ ካዚህ ካየኋቸው የነሕ ተማሪዎች አልሐምዱልላህ። እዚያ ገራዶ የሚባል አካባቢ አለ ደሴ ዙሪያ። እዚያ ጠገብ ነው የነበሩት እሳቸው። ሼክ መሐመድ ኑር ይባላሉ ረሕመሁላህ ሸምግለው እሳቸው በሰማንያ ሰባ ስምንት ሰባ ወይ ሰማንያ አካባቢ እድሜ ሆነው ነው እኔ የሄድኩት። ደረሳው ብዙ አይደለም ግን ሸኽ በትኩረት ሰጥተው ነው የሚያስተምሩት። አልሐምዱልላህ እንደዚህ አድርጌ አልሙሂም እንደው ሀያ ዓመት አካባቢ እስከሚሆነኝ ድረስ በዚህ ነው ያሳለፍኩት። ቁርአኑ የቁርአን ቂርአታችሁ የመጣው ከዛ በኋላ ነው የተፍሲሩ ቁርአን ተፍሲር፣ ከዚያ በኋላ ከዛ በኋላ አካባቢ ነው የቀሩት ወይስ አዎ ሸካችን ይሄ ቅሷ አለው፣ ትልቅ ቅሷ አለው። ይሄ የእኔ ቤተሰቦች አብዛኞቹ ያውቁታል ይመስለኛል። እኔ ናሁ በሁለት ዓመት ምናምን ሁለት ዓመትም አይሞላም፣ አንድ ዓመት ከስምንት ወር ከዘጠኝ ወር ነው የሚሆነው። ያው ስለማልጽፍ ነው እንጂ እንደዚህ አካባቢ ነው። ከዚያ ወደ ሀገሬ መመለስ አለብኝ እናቴን ማየት አለብኝ ብዬ ሲያናግራቸው ሸህ እና ወደ ናሁ መለሳለሁ ወደ እናንተ አስፈቅጃ አልኳቸው። ላይፈቅዱ ግን ይችላሉ። እናቴ እናቴ ደግሞ ፈቃድ ማለፍ ይከብደኛል ስላቸው፣ ሼክ ምናሉኝ? አይናሁ እንኳን ግዴለም ተወውና እዚያው ቀጥል፣ ግን እንዲያው ተፍሲር ከሁለቱ ሼኮች ካንዱ ላይ ቅራ አሉኝ። ሼክ መሐመድ ኑር፣ ሁለት ትላልቅ ሸኮች አሉ በሀገሪቱ ላይ እየታወቁ አንድ ኮምቦልቻው ሼክ ረሒመሁላህ፣ ሼክ መሐመድ ታጂ አሕመድ ቃሉ ሼክ የትልቁ የሸህ አመድ ቃሉ ልጅ እሳቸው ነበሩ። እዚያ ኮምበልቻ ዳር ላይ ነው የነበሩት። በጣም መሽሁር ነበሩ። ታውቀው ነበር ይታወቃሉ። ጓደኛ ናቸው ደግሞ ሼህ ጋር። ሁለተኛው ሼህ ደግሞ እዚህ የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ የመጀመሪያ መስራችሁ ነው ሊቀመንበር የሆኑ ታጅ መሀመድ ሳኔ ሀቢብ ናቸው። እና ሼህ ምናሉኝ ከሁለቱ አንዱ እንጂ ሌላ ቦታ እንዳትቀራሉኝ። ልጅ ነኝ ብዙም ትኩረት አልሰጠሁበትም እናቴ ጋር መለክት ህጀ እንደ እኔ እምነቴ ብመለስ ሸ መሐመድ ታጁ ጋር ነው የሚሆነኝ። ምክንያቱም ከተማ አልወድም። በዚያን ጊዜ ከተማ ይሄ የፊስቅ ኒፋቅ መጥፎ የወንጀል ሰፈር ነው ብለን ነው ምለው። ለነገሩ ማ ሸሩን ቢቃኢ አልአስዋቅ ነው። ነቢዩም ተናግረዋል። ከሰፈሮች ሁሉ መጥፎ ሰፈር ከተማ ነው። ወንጀል ሊሰራ የፈለገ ሰው እንደ ልቡ እንደተፈቀደለት የሚታይ ነው። እና በዚያን ጊዜ ደግሞ እንፈራለን፣ እኛ ደረሶች ነን። ስለዚህ ሸኾቹ ጋር ነው ሸ ሙሐመድ ታችሁ ጋር ነው የምመለሰው ብዬ መጥቼ፣ ሸኼን ያው መከት አድርጌ አሳምናለሁ ብዬ እናቴን ዘየርኩ መጣሁ። መጣ ገብታ ነበር እዚን ጊዜ አናገርኳት። አሁንም አላለቀም ይሄ ኪታብ አለች። አረ ገና መች ተጀምሮ። አይ ያንተን አላምንህም ወንድምህን ጠይቃለሁ ተብላ ወንድሜን ጠየቀችልኝ። ወንድሜ ደግሞ የእኔን ሀሳብ ይደግፋሉና፣ ና አረ መጨረሰ እኔን እንዲሁ ለሽ እዚያን ጊዜ አቋርጠሽኝ፣ ይኸው እንደዚህ ቀረው። አሁንም ደግሞ ስለታቋርጭው ነው አሏትና ወንድሜ ስሏት፣ አይ ይቅር አለች። እንግዲያው ምቀራው? አዎ፣ የት ነው የት ነው የምትቀራው አለች። አረ ሼክ ያደራ ብለውኛል፣ ሼክ መርጠውልኛል አልኳት። የት ያሉ ኮምበልቻ ያሉ እዚያው ወሎ አተድ ማለች ወሎ ሳይታሰብ ማለት ይሆን እንደዚህ ደክሜ ምናምን ምናምን ማለት እሺ፣ አለ ሁለተኛው አማራጭ አዲስ አበባ ነው ያሉት። አዲስ አበባ ላይ አዲስ አበባ ትችላለህ አዲስ አበባ ዘመዶች አቁቶች ሲሄዱ እንደልብ ያገኙሃል። ቢያንስ ታመመች ቢሉ ትመጣለ ታየኛለ ትደርስብኛለ አለች። እሺ አዲስ አበባ መጣሁ አዲስ አበባ መጣሁ። የአዲስ አበባ ሼክ ሲመጣ በማቅራት ላይ አልነበሩም። በጣም ቢዚ ሆነው ነበር። የኢትዮጵያ ምንድን ነው የህግ አርቃቂ ኮሚሽን ምክር ቤት ተዋቅሮ ነበር። ሙስሊሙን ወክለው እሳቸው ነበሩ የሚገኙት በዚያ ቦታ ላይ። ጠዋት ነው የሚመጣው መኪናው፣ መኪና ይዟቸው ይሄዳል በኋላ እንዲያውም እሳቸው መኪና ተገዛላቸው እና ጠዋት ከሰዓት በኋላ ደክሞ ነው የሚመጡት። ደግሞ ካቀሩ ጠዋት ጠዋት ነው ተባለ። እንደማንም ማን ብዬ ሌሎቹ መሻይኾች ጋር እየጀመርኩኝ ጀመርኩኝ። አንዋር መስጂድ ሼኻችን ሼኽ ኢድሪስ ሞላ ረሕመቱላሂ ዓለይህ ለአርባ ሰባተኛ ጊዜ ነው እኔ የቀራሁባቸው። ከኔ በፊት አርባ ስድስት ጊዜ ቁርኣኑን አቅርተውታል አቅርቻለሁ ይሉኛል። በተፍሲር አቅርተው ተፍሲር አዎ እሳቸው ዘጠኝ ጊዜ ከሸካቸው ላይ ቀርተውታል፣ አዳርሰውታል አንድ ባንድ እየጠየቁ እና እሳቸው እዚህ መጥተው አርባ ሰባተኛ ነው እኛ ስንቀራ አርባ ሰባተኛ ይሉን ነበር። ብዙ ደረሳ ነበራቸው እሳቸው ጋር ሁኜ ደመርኩኝ ደርሱን ግን ያው የሼኾች አደራ ስላለ የሐጅ ሳኔ ቂርዓት መቅራት እፈልጋለሁ። ሐጅ ሳኔ ለመጀመሪያው ጊዜ አይሆንም አሉ። ሀጅ መሐመድ ወሌ ረህመቱላሂ ዓለይ እሳቸውም ነበሩ። እሳቸው ላይ ጀመርኩ ቡኻሪ። በዚህ መካከል እያሉ አንዳንድ ሼኾች፣ እኔ ሁልጊዜ እንደ ሼኽ አደራ አለብኝ የሼኾች አደራ አለብኝ ስንል እስኪ ንሞክር ሼክን ብለው ሽማግሌ ሆን አላህ ያህፈዙ በሕይወት ያሉ አንድ የጎንደር ሸካሉ የወንድሜ ሸሪካ ናቸው። ድሮ ያውቃቸዋል። እሳቸው አውቀውኛል። ሀጅ ሳኔን ህጀ ልለምንልሃሉ ሲንጣ ሰው ይባላሉ። ሸምግለዋል አሁን እና ልለምን አሉ። እሺ ብለን አንድ ቀን ህርንን ለሸኽ ጋር አብሯቸው አብረን ህርንና ይህ ልጅ ታውቁታላችሁ? አላወቁትም። ያው በሌላ አስጠይቂያለሁ፣ ግን ስለማያውቁኝ ምንም አላያውቁኝም አሁንም እና ይሄ እንደዚህ ነው እንደዚህ ነው እና እንዲሁ አንቱ ጋር እንዲቀራ ይፈልጋል። ሸኾቹም አደራ ብለውታል አሏቸው። የማን ሸክ? የእኔ ሸክ። አሁን በር ከፈቱልኝ አይደል። የእኔ ማን ናቸው? ያንተ ሸክ አሉኝ። ሸክ መሐመድ ኑር ሸክ መሐመድ ኑር ደረ ቆይራ አሉኝ። አዎ ደረ ቆይራ ሸክ አልኳቸው። ይታወቃሉ። እንዲህ አብረው ነው ያደጉት፣ አብረው ነው የቀሩት። ተፍሲሩ ፊክሁ ምናምን የቀሩት አብረው ነው እና ምን አሉኝ፣ እንዴት አወቅካቸው? ሲያዩኝ ልጅ ነገር መሰልኳቸውና እሳቸው ጋር የሚደርስበት እድሜ አይደለም ብለው ለሁ ቀርተሃል ነው እንሞክርሃል ነው ምናምን አሉ። አርቻለሁ አልኳቸው እና እነ ሼክ ምን አሉ አሉ እነ ሼክ ነው የሚሏቸው ከሁለቱ አንዱ ላይ ተፍሲር ቅራ ብለውኛል አልኳቸው። ከማንና ከማን አሉ ሳቋውቋውት አሉ። እሳቸው ሸ መሐመድ ታጁና ሸ ሐጅ ሸ መሐመድ ሳኔ ብለውኛል አልኳቸው። አዲያ እነ ሼክ ጋር ለምን አልሄድክ ጎንበድሻ አሉ። እናቴ ትልቅ ሰው ናት እንዲያው እንዳትርቀኝ ብላ ነው ያለችኝ። ናህቡ ምሳሌ አስፈቅዳት ነበር የሄድኩት፣ ከዚያ መልሼ ስጠይቅ ወሏት ድ መልሰ አለችኝ አልኳቸው። በሉ አሉና፣ አዲያ ተፍሲር እኮ እንዲያው ሞልቷል አሉኝ። ያው እየቀራል አሉ። አሁን አሉ ያው እየቀራሁን ሸድሪስ ላይ ጀምር ያለው ግን መቅረት ፈልጌ ያለሁ ከአንቱ ጋር የሾኮች አደራ ነው። እናቴን የሚያስፈቀድኩት በአንቱ ስም ነው አልኳቸው። ጠዋት ከሆነ ነው እንጂ አትችሉም አለ። አረ ለሊት የሚሆን እኔም ችግር የለውም። እሱ ቢሰግደው ልክ እንደጨረሱ፣ አንዳንድ ጊዜ የውጭ ዜና ሊያዳመጡ ይችላሉ። በኋላ ሳያቸው ያችን ዜና ካዳመጡ በኋላ የአስራ ሁለት ሰዓት ዜና ካዳመጡ በኋላ አጠገባቸው ላለ ሰው ያቀራሉ እስከ አንድ ሰዓት ተኩል ድረስ እንግዲህ፣ አንድ ሰዓት መድረስ ትችላለህ። አንድ ሰዓት በፊት በር ደርሳለሁ። ተፈቀደልኝ። የኸላስ ደስ አለኝ። ወዲያውን ለሼክ ስዒድ አሕመድ ሙስጠፋ ጋራ ምናምን ተዋውቄ ስለነበር እነሱ ከኔ ቀድማሉ። ሸክ መሐመድ ራፊዕ ላይ ጀምረዋል። ትላልቅ ሸኮች ናቸው እነሱ። እነሱ ጋር ተግባብቻለሁ። ልጀምር ነው አለ አንድ ላይ የቀራችሁ ትንሽ ሸክ ሰኢድ ጋር ነው። ሸክ ሰኢድ ሶስተኛ አራተኛ ጊዜያቸው ነው እንጂ ከእኛ በፊት ቀርተዋል፣ ጎጃም ቀርተውታል። ሌላም ሸክ መሐመድ ታጅ ጋር ሳይሞክሩት አይቀሩም። እንደዚህ አልሁም እኛ የሀጅ ሳኔ እድሉ ትልቅ እድል ነዋ። እሳቸው ጋር ስንጀምር አብረን ጀመርን ነው። ወደ ሰላሳ ምናምን የሚሆን ሸክ ነው አብሮ የጀመረው። በዚህ መልኩ ነው። ጠዋት አንድ ሰዓት በፊት እንደርስ ነበር። አብዛኞቻችን በተለይ እኔና ሸክ ሰሂድ ቀድመን ነው ምንገኘው ሸክ ሰሂድ አላ ያፈ ሀያታቸውን አላ ያርዝመው እንጂ ከቦሌ የሚመጡት እና ካገኙ በባስ ይመጣሉ፣ ካልሆነ በእግራቸው ሱምሂ ሰግደው ተነስተው በእግራቸው ስቱዲዮ አካባቢ ሲደርሱ ወደምርካቱ የሚሄድየሆነ ገኙ እእነዚያ ጋር ነው ይሄ ነው የቁርአን ሕይወቴ በመማር በኩል የነበረው እስከተወሰነ ድረስ እጄ ላይም አኸተምኩት ከሀጃኒ ላይ የተወሰነ ሲቀር ጨርሻለሁ። ወደ ሱረቱል ሐዲድ አካባቢ ደርሼ ከዚያ በኋላ አልጨረስኩትም። ሸክ በጣም ቢዚ መሆኑ እኔም ወደ ስራ ገባሁኝ። ብዙ አመት ከፈጀብን፣ ግን አንድ አመት ሁለተኛ አመት አካባቢ ላይ ነው የጨረስነው። በዚህ ነው ያለነው። ማሻላ ይህ የቁርአን የዕልሙ ጉዞ ነው። ከዛ በኋላ ሸክ የማስቀራቱ ምን ያህል ጊዜ አስቀርተዋል? ተፍሲር እያስቀሩ ነው አሁን ላይ ተፍሲር ያው እየቀራሁ እንኳን አስቀራ ነበር እኔ እንትን የሚያደርገኝ የምቀራውን ኪታብ ከእኔ በኋላ ያሉትን ከእኔ ያልደረሱትን ወደኋላ ያለውን አቀራለሁ ከልጅነቴ ጀምሬ ነው እንደዚህ እና ተፍሲር እየቀራሁም አቀራ ነበር ግን ከጨረስኩኝ በኋላ ወደ ስራ ነው የገባሁት ወዲያውኑ የቀን ስራ ያዝኩኝ አስተማሪ ነበርኩኝ አካዳሚ ትምህርት ቤቶች አካዳሚ አብረው የሚያስተምሩ ትምህርት ቤቶች ላይ እኔ የተርቢያና የዲን ትምህርት አስተማሪ ነበርኩ ግን ማታ ትምህርት ጀመርኩ፣ ተፍሲር ጀመርኩ። ሆጀሌ ለብዙ አመት ተፍሲር አቅርቻለሁ። እስከ ወደ ውጭ ሀገር ስደት ይሄ የኢህአዴግ የአህባሽ ግርግር መቶ እስከማወጣ ድረስ በተለያዩ ቦታዎች ላይ ተፍሲር አቀራ ነበር። ደግሞ ሌላም የሰማሁት ነገር በዛን ጊዜ የኢትዮጵያ ቁርኣን ድርጅት የሚባል ማህበር ከፍታችሁ እንደነበረ በዛም ብዙ እንደተንቀሳቀሳችሁ ሰምቼ ነበረ። ስለሱ ትንሽ አውሩ። አዎ ዘጠና ማን ነው ሰባ ስምንት አካባቢ ሰባ ስምንት አካባቢ የኢትዮጵያ እስልምና ጉዳዮች ለይስሙላ ተመስርቶ እነ ሼክ ብቻ መከራ እያዩ፣ ሌላው ሰው ኢዶች ሲመጡ፣ መውሊድ ሲመጣ ሰብሰብ ብለው ከዚያ በኋላ ይበተን ነበረ ሰው እና ሀጂ አብዱልዋሲ ዩሱፍ የሚባል አንድ የህግ ምሁር አለ። አላህ የሐፈዙህ በህይወት አለ አሁንም ወንድማችን ነው። በጣም ጥሩ ሰው ነው። እሱ የዳዕዋው ነገር እንቅስቃሴ መጀመር አለበት በሚል የዳዕዋ እንቅስቃሴ የተጀመረና ወደ ኢትዮጵያ እስልምና ጉዳዮች እንቅስቃሴ ገባንና ሰባ ስምንት አካባቢ የዳዕዋ ኮሚቴ አባል ሆነ። ሰባ ስምንቱ መጨረሻ አካባቢ ላይ ደግሞ የቅዱስ ቁርኣን ድርጅት የሚባል ተመሰረተ። በአወልያ ስር ነው የተመሰረተው። አወልያ ግቢ ነው የተመሰረተው። አወልያ እዚህ ፒያሳ ያለው ቅርንጫፍ እዚያ ነበር የነበረው። እዚያ ላይ ቁርኣንን ብቻ የሚመለከት ተብሎ ኮሚቴ ተዋቀረ። ከእኛ በፊት ነው የተዋቀረው። ከአንድ ከሶስት አራት ወር በኋላ ከዑለማዎችም ይግባ። ዑለማዎች ያስገብተዋል። ነሸክሰ ዲዮፍ ሌሎችም አሉ። ግን ከወጣቶቹ ይግቡ በሚል እኔና ና ሸክ ሰዒድን እንድንገባ አደረኩ አደረኩ፣ ሸክ ባሲ ጥንም ጨመሩ። እነዚያ ቅዱስ ቁርአን ድርጅት እኔ አላቅም፣ እዚያን ጊዜ ጸሐፊነት ምድነት አላቅም። በኋላ ጸሐፊው በሆነ ምክንያት ወጡ። ሲወጡ ጸሐፊ ይሁን አሉ፣ እሱ ይሁን። እኔ ሃሳብ ሰጣለሁ ምናምን ምንኣመን ችግር የለኝም። የማላምንበትን እዚያው ፊት ለፊት ነው የምጋፈጠው። ካመንኩበት ነገር ደሞ እንዲተገበር እጥራለሁ እና ጸሐፊ ሁሉ ነው ጸሐፊነት፣ አመጡኝ። ምን እንደሚጻፍ ምንድን ነው የሚጻፈው፣ አልቋቸው። በአረበኛ ነው መጽፈው እኛ መፈለግከው ጻፍ አሉ። እኔ አማርኛ ብዙ አልተማርኩም። በተለይ የዚያን ጊዜ ምንም ነገር ብዙ እንትን የለኝም። ግን መጽሐፍ አለበት ተባልኩኝ እና ኢትዮጵያ ቅዱስ ቁርአን ድርጅት ከገባን በኋላ ትንሽ አወሊያ ጋር ገጭ ገቡ። መጣና ተለየ ከአወሊያ ወጣ። ቢሮ ተከራየን እና መስጂድ ግቢ ላይ አንድ ክፍል ሰጡን። ከዚያ ተኋላ እንዲሁም ተከራይተን ወደ አባኮራ መጥቶ ነበር። በጣም ከፍተኛ እንቅስቃሴ ተደረገ። እንግዲህ ከሰባ ዘጠኝ መነሻ መጀመሪያ አካባቢ ጀምረን እስከ ሰማኒያ ማኒያ ሶስት ድረስ አንድ አምስት ዓመት ከሶስት መቶ በላይ የቁርአን አስተማሪ መቅጠር ችለን ነበር። ምንድን ነው የሚሰራው ድርጅቱ? ቁርአን አስተማሪዎችን መርዳት ብቻ ቁርአን ያደረሰበት ቦታዎች ላይ ቁርአን እያቀሩ ያሉ የሚረዳቸው የሌሉ ቁርአን ሲጠይቁ እንኳን በዚያን ጊዜ አራት ብር አምስት ብር ሲገዛ የነበረ ቁርአን እንኳን ገዝቶ የሚያመጣ የሌለበት ወርሃዊ ክፍያ የሌለው ብዙ ሙስሊም ልጅ አይከፍልም። በነፃ ካልቀራ ይላል ልጁን። እንደዚያ እያለ ትናንሽ ክፍያ ነው የምንከፍለው፣ ግን ሶስት መቶ በሀገሪቱ ትልቁ ድርጅት የመጀመሪያ እንቅስቃሴ ያደረገው ያ ድርጅት ነው። ከመጅልስም በላይ ራሱ ፓወር ነበር። መጅሊስ የቻን ጊዜ ምናለው እንዲያውም መጅልስ ምንድን ነው ይህ ግርግር ብሎ ሁሉ ጠይቆን ያውቃል። ምንድን ነው? ከየት ነው የምታመጡት? እንዴት ናቸው? አረ ምንም የለም ምንሰጠው እኮ ሰባ ብር ነው መቶ ብር ነው ሐምሳ ብር ነው። ምንም እያደረግን አይደለም። ግን ቁርኣን ተማ አስተማሪዎች በየመስጅዱ በየእድሩ ይረዱ የነበሩት በጣም እንትን አላቸው ደስ አላቸው። እና ተነቃቅቶ ለዚህ ነው ሰማንያ ሦስት ኢህአዴግ ሲገባ ለኢትዮጵያ እስልምና ጉዳዮች ለውጥ ትልቁ ግብዓት የሆነው ይሄ እንቅስቃሴ ነው የነበረው። በአገር አቀፍ ነበር የነገበረው። ከዚያ በኋላም ስልምና ጉዳዮች ይቀየር ብለን ምርጫ ላይ ወደ ሲ ስንመጣ የነበር አስመራጭ ኮሚቴ ምክትል ሊቀመንበሩ እና ስናስመርጥ እነዚያ ቁርኣን የሚያስተምሩት የነበሩበት አካባቢ ላይ ይሄ የምርጫ ጉዳይ ሲመጣ ማን ነው የሚልከው ደብዳቤው ማን ነው የሚያስመርጡ ያለን ሲባል ሙሐመድዘይን ችግር የለው ነው እና በዚያን ጊዜ የቁርኣን እንቅስቃሴ እዚህ ያስታውሳለሁኝ በዚህ ቅርብ በታች የመንግስት ትምህርት ቤት ነው የነበረው አሳመንና ዳይሬክተሩን ከአስር ሰዓት በኋላ ይወጣል ተማሪው የቁርኣን መማሪያ ማስተማሪያ እናድርግ ብለን እዚህ ጎጃም በረንዳ አካባቢ የነበረ ነው ፈቀደልን። ያው ሀጅ መሐመድ አወል ረጃ ነው የዚያን ጊዜ ሊቀመንበራችን። ሀጅ መሐመድ አወል ምናልባት እንግዲህ ወይ ትንሽ ከፍላሃለሁ ብሎት ይሆናል፣ አላቅም። ተፈቀደና ጀመር ነው። ከቀን ተማሪዎች በዙ የማታ የቁርአን ተማሪዎች እና አንድ ቀን ልጆቹን አያለሁ ብዬ አስተማሪዎቹን አያለሁ ብዬ ሳይድ አገኘሁት። ዳይሬክተሩ እናንተ ኮ ንግር ለሰሚ ጉድ ሆናለኝ እንዴት አልኩት። ቀን በነፃ ነው ምናስተምረው፣ እኛም እናንተም በነፃ ነው ብታስተምሩት ምንድን ነው ጉድ? ይህ ሁሉ ተማሪ የት እየዋለ ነው? ቀን ትንቦታ ነገርኩት እዚህ ብዙ ትምህርት ቤቶች አሉ። ቀን ላይ አማራጭ አለው። ቁርኣን ግን አማራጭ ስለሌለው ነው። እኔ በጣም ገርሞኝ አለ ቀን ላይ የሚረብሹት ልጆች ራሱ ቁርኣን ላይ አይረብሹም አለ። አየኋቸው የእኛው ተማሪዎች ተመልሰው መተው ቀን ላይ እኔ ጋር እየመጡ እየተቀጡ እየተባረሩ እየተከሰሱ ያሉ ተማሪዎች ማታ አስተሙ። ቁርኣን እንዲህ ነዋ። ስለ አላህ እያወራሁ እንዴት ይረብሻል ልጅ አልኩት። እና ቁርኣን ትምህርት ቤት በዚያን ጊዜ ትልቅ እንቅስቃሴ አድርጓል። ኦኬ ሸህ አሁን ሰአትም እያለቀብን ስለሆነ የመጀመሪያ ክፍላችን የአንድ ጥያቄ ልጠይቁት እ ቁርአንን በራሱ አገላለጽ እስኪ በአንድ በሁለት መስመር ይንገሩን እስኪ ምንድን ነው ቁርአን? ቁርአን እንግዲህ በሁለት አይነት የተገለጸበትን አያ አስታውሳለሁ። ብዙ ጊዜ ራሱን በራሱ የገለጸበት አለ። አንደኛው ማንም ሀይል ሊያጠፋው የማይችል

አቁሞም ይላል በየትኛውም የኑሮ ዘዴ የአኼራ ጉዳይ ላይ ትክክለኛ መስመር የፈለገ ሰው ይሄ ቁርአን ነው የሚመራው የሚያሳየው፣ ይላል እና ብዙ የቁርአን አባባሎች አሉ በጣም የሚደንቁ። እነዚህን አስታውሳለሁ ለጊዜው። መርሐባ ኢንሻላህ። በቀጣይ ክፍል ስለ ቁርአን ተፍሲራችሁ የምናነሳ ይሆናል ኢንሻላህ። ቁርአን ደግሞ ተደቡር ማድረጉ ምን ያህል አስፈላጊ ነው፣ ተፍሲሩን ማወቁ ምን ያህል አስፈላጊ ነው የሚለውን ሀሳቦች ኢንሻላህ በቀጣይ ክፍል የምናይ ይሆናል። ውድና የተከበራችሁ ተመልካቾቻችን በዛሬው እለት የያዝንላችሁ ፕሮግራም እዚህ ላይ ለማቆም ተገደናል። በሌላ ቀን ከሸህ ጋር ቀጣዩን ክፍል እስከምንቀጥል ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።